ወደ አንተ አሻገር ያለው መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይህን ዝግጅት ለመከታተል ዝግጁ ነበረ፣ ኢንተርኔቱን በመዝጋታቸው እና እድሉን ስለነፈጓችሁ አዝናለሁ። ግን አንድ ቀን አንድ ነገር ቃል ግባ የእኛ ሰው ሲጠርት ጤቂ እንዳይመረም ወፍቱ ይላል እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለው። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው ይሄ ወላፈን ሁሉ ከዓመት ወደ ዓመት እየወረደብህ በክረምትና በበጋ በሰላማዊ ትግር ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና እንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለው። በተቀጣይ ደግሞ የእኛ ሀገር ትግል የሚገርመው ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያስን እና ጃልጣ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በእኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት ምንስማማበት ከሆነ ወዴት እንሄድ የሚለውን ነካነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። ኢትዮጵያ እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነት እናቀዋለን። ዳሆን የሚያደግ ነው። ስለ ኒውትዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በኛ አቅም በኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይሄ አንተ ወከን ቦታ ሐኪሞቻችን፣ ኢንጂነሮቻችን ምግብ ምግብ ለራሳቸውና ልጆቻቸው ማጉረት ከበር አፎርድ ማድረግ የማይችሉበት ደረጃ ላይ ደረሰ ነው። ገበሬው በየአመቱ እያደገ ያለው መዳበሪያ በተለይ አምና ሶስት ሺህ አምስት መቶ የነበረ መዳበሪያ ዘንድሮ ከዘጠኝ ሺህ በላይ በመሆኑ ዘንድሮ ማሻውን አርሶ በቂ መዳበሪያ ማግኘት ባለመቻሉ በሚቀጥለው ዓመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጅን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ጤው ላይ ማረስ አይችልም። በጎጃም እና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳይንስ ቀርቶ መዳበሪያ በእጥፍ ተጨምሮበት መስራት ያልቻለበት፣ ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት፣ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለ ነው። ሁለተኛው በጣም እንገብጋቢ ጉዳይ ለኢትዮጵያ ዜጎች ደህንነት እጦት ኢትዮጵያ በአምባገነኖች ስትገዛኔ ነው። ኢትዮጵያ የኢትዮጵያ ገዢዎች ሰዎችን ሲጨቁኑ፣ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራቸውን ታውቁታላችሁ። እንደዚህ አምስት ስድስት ሰባት አመታት ግን ዜጎች ለቅሶ መሄድ ያልቻሉበት ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የእሷ እናት ስታርፍ ሄዳ መቅበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳትኩ ታረማለሁ። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ከባ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከአንድ ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስልም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን፣ ትንሽ ሰርቶ ብር መያዝ የሚያኮራ ሾኦፍ የምታደርግበት ነበረ። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ያለ ነው። ታይቶ ተሰምቶ፣ በሀገራችን በምድራችን ታይቶ ተሰምቶ የማይታወቅ የደህንነት እጦት ውስጥ ነው ያለው። ለዚህ ሁለቱ what do they have in common እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በእርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር፣ ይሄ የእርስ በእርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። ለመሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታስበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መገብ መመገብ ያልቻሉበት ክልሎች፣ ዞኖች እና ወረዳዎች ደሞዝ መክፈል የማይችሉበት ደሞዝ አልተከፈለንም ልጆቼ ራበቸው ብሎ ሰራተኛው ሲጠይቅ የሚደበደብበት በመካከለኛና ሳይን ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው ዓይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ነው ያለው። ሀገራችን ውስጥ ምንም ማንደባበቀው ነገር አለ ከዚህ በፊት። የብሄር ሽኩቻ ነበር። የሃይማኖት ኮ ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት ፍራግመንቴሽን ኦፍ ኤቭሪ አስፔክት ኦፍ አወር ሶሳይቲ አወር ሪሊጂየስ ኢንስቲትዩሽንስ አውር ስቴት ኢንስቲትዩሽንስ አውር ካልቸራል ኢንስቲትዩሽንስ ፍርትስክሳቸው የወጣበት ዋጋ ያጡበት የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል። ይህ ስለሆነ ጦርነትን ማስቆም እና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው ዊ መስት ሳይለንስ ዘ ጋንስ፣ አሁን በኦሮሚያና በአማራ በቤኒሻንጉልም የተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም አለም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር እፈልጋለሁ። አንድ ነገር ግን ጠበቅላል ጊዜ ላይ ሰላም ለማምጣት ስንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ፣ ጊዜያዊ መሆን የለበትም ታክቲካል አላያንስ በፀረአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ፣ ከእንግዲህ በኋላ የሚመጣው ችግር በችግር በቋፍ ላይ እንዳለን ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ፣ እንዳይጠለፍ ከአሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው ከጃል መሮ እና ከዘመነ ካሴ ጋር በትግል ትግል ጉዳይ አልስማማም አቶ ገዱ እና ከደብረጽዮን ጋር ከዚህ በፊት የሃሪካ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆሞ ስንተካተክ ነበር ከልደቱ ጋር ከቴዎድሮስ ጋር በፌደራል ጉዳይ አልስማማም ሀገራችንን ሰላም ማስፈን እና ጦርነትን ማስቆምን አስፈላጊና ግዴታ መሆን ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ፣ የተቃዋሚ መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ሕዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ። ከዛ በኋላ ደግሞ ሕዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን። መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። በጣም በጣም አመሰግናለሁ። ጀዋር፣ ወሳኝ በሆኑ ጉዳዮች ላይ ሐሳብህን አቅርበሃል። ውይይት የሚጭሩ ናቸው።